ጽናትና ኪራ በደጋሚ ተጣሉ። እይንንም የተጣሉበት ምክንያት ጽናት ከኪራ አባት ጋር ደውላ ለኪራ የእናቱን መታመም ልንገረው ስትል ለካ ልጄን የሆነ ነገር ልታደርጊ ነው በማለት በጣም በመናደድ እና መጥፎ ነገር ተናገሯት። እሷም አራል አልነግረውም በቃሽ፣ አልነገርኩትም። እኔኮ እንደዛ አይደለም እንደዚህ ብዬም አይደለም መንገር የምፈልገው አለች። ከዛ ኪራ ደግሞ ከውጭ መጥቶ እየፈለጋት እያለ ነበረ። ከዛ እክል አሷ ገብታ ከኪራ አባት ጋር እያወራች ኪራ ደረሰባት። ምንድን ነው የማትነግሪኝ? ምንድን ነው የተደበቀ ነገር? ዛሬ ምንድለመርሽው ሚስት ልትፈልግልኝ ነው አላት። ከዛ ሷም ኪራ መጣ እንደዛ አይደለም ነገሬ ብሎ ቢለምናትም ልትነግረው አልቻለችም። በመናደድ ከቤት ወጥቶ መጠጥ ውስጥ እንደ በድጋሜ ተደበቀ። ናሁሜ ደግሞ በጣም በመናደድ ወንድሜ የልጅነት አብሮ አደጌ ጓደኛ ሲጎዳ አላይም። እናም መሮ ካልነገርሽ ብሎ ከመሩ ጋር ተጣሉ። በጣም ይከብዳል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ጽናትና ኪራ እንግዲህ አሁን ለገጭ ጋር እየተባባሉ ድጋሜ ይገኛሉ ማለት ነው። በጣም በሚገርም ሁኔታ ግን እንግዲህ ኪራና ጽናት በተኙበት የጽናት አባት ደወሉ። እናም የጽናት አባት ሲደውሉ ደንግጣ ተነሳች። ኪራም ደንግጡ ምን ነሽ ነው አላት። አባቴ ነው አለች አንስታ ስታወራቸው ልጄ እንደት ነሽ አሏት። ደህና ነኝ አባቴ በማለት አናገረቻቸው። ከዛም እሽ በቃ በማለት ስልኩን ዘጋች። አባቴ እኮ ሲከፋም ሲደሰትም ውስጡ ይነግረዋል፣ ሊደውልልኛል አለች በጣም አሁን አማቺ አይደሉ ምን ነገር አለባቸው አላት። ከዛም እሺ እያለች አብረው ተኙ። በጣም እንግዲህ አስደንጋጩ እና ከባዱ ዜና ደግሞ ሀሴት ኪራን ሰርግ ጠራችው፣ እህቴ ልታገባ ነው ብላ ጽናት አሁን በቅናትን ጭርጭር አለች። ሀሴት ግን ምን አስባ ነው አይገርምም። ክራ እንግዲህ የእናቱን መታመም አልሰማም። ግን እኮ እንደዛ አይደለም እናትህ። እናት ምን ሆነች ሀላት አይ ምንም አለችው። እናም ሲደውልለት ስልክ አያነሳም ክራ በጣም ተናዷል። እንደለመደው መጠጥ ውስጥ ከደብቁ በስንት መከራ ታረቅን ብዬ ደስ ሲለኝ አሁን በድጋሚ በፍቅረኛሞች መካከል መደባበቅ ከመጣ ድጋሚ ህይወት የላጣው ነው። እንደዚህ እያደረገችኝ እንኳ ከሷ መራቅ አልችልም። በጣም ወዳታለሁ አለ። እናም አይና አይኔን እያየሽ ንገሪ ቢላትም ጽናት ልትነግረው አልቻለችም። መሩና ሰኒ ደግሞ ከዚህ በላይ ኪራ መጉዳት እንደሌለባትም ነገሯት። ሰኒ እባክሽ ልለምንሽ፣ ከዚህ በላይ ሌላ ችግር አትፍጠሪ፣ ሌላ ሰዎች ክፍተት እንዲፈጠራት ትፍጠሪ። ጽናት ለኪራ ሁሉንም ነገር ነገሪያት፣ ነገሪው አለቻት። እንዴት አርጌ እንዴት ብዬ ነው እናት ታማለ የምለው አለች። መሩና ሰኒ ግን በመቆጣት ወስነሽ ወይም ደግሞ ለጋሽ መናገር አለብን አለች ከዛ እስኪ አይዋለው እሱን አስብበታለሁ አለች ሲቀጥል እንግዲህ ኪራ ሳኒን ጠርቶ ሳኒ ደግሞ ምንድን ነው የደበቅሽ ብሎ ጠየቃት እሷም አረ እኔ ምንም አልደበቅኩም ኪራ ምን አስበህ ነው እኔ ምንም የደበቅኩ ነገር የለም አለችው እባክሽን ከጽናት ጋር ሆናችሁ የደብቃችሁ ነገር እንዳለ በደንብ አውቃለሁ፣ ስታወሩ ሰምቻለሁ። ሲላትም ምንድን ነው የሰማኸው? ስትለው እሱን አላውቅም፣ ግን ንገሪኝ፣ ልለምንሽ፣ አዳሳዝናችሁም ለምወዳ ሴት እየተሰቃየሁ ብሎ ቢለምናትም ሳንግልት ነግሮ አልቻለችም። አሁን ግን በጣም ተናደደ፣ ተስፋ ቆረጠ። ሁሉንም ነገር ደጋሜ የሚበላሽበት መሰለው። ከጽናት ጋር ተለያይቶ መኖር ለሱ ሞቱ መስሎ ታይቶታል። ግን ጽናት አልተረዳቸውም። አሁን ኪራ በደጋሜ ሌላ ስሜት ውስጥ ይገኛል። መጠጥ መጠጣት እናሆማ ሲደውልለት ምንም ነገር አልፈለገም። ስልክ አያነሳም። ፂ ቤትን ብትጨነቅ ምንም መስሎ አልታየውም። አንድ አፍረቅህ አለው ከሚል ሰው ሚስጥር መደበቅ ማለት በጣም ከባድ ነው። አሁን ከተናገረች እራሷ ትንገረኝ፣ ካልተናገረች ግን በፍጹም ድጋሚ ያልጠይቃትም አለ። ከዛም ናሁም ደግሞ በመናደድ ሄዶ መሩ ላይ ጮኸባት። መሩ ደግሞ እውነቱን ለናሆሜ ነገራችሁ። እኔ ይህም አመናቃት አልችልም፣ አለናሁም አየህ ሁላችሁም ስትፈርዱባት የነበረው እጺ ላይ ይህን ጉድ ተሸክማ ላይ ክራብ ላይ እየተሰቃየ ነው ሀሴትንና ኪራን ለማዳዳር የሞከረችውም የእናቱን ደስታ ለማሳየት ነው። ፍቅሯን አሳልፈው አይሰጠችውም፣ ግን ማንም አይገባችውም። አልተረዳችኋትም። እሷ ላይ ሁሉ ነገሩን ሳታቁ ፈረዳችሁባት። እውነታው ይሄ ነው ብላ መሩም ናሆሜን ጥላው ገባችሁ። ኪራና ናሆሜ እንግዲህ ቀለበት አስረው ሰርፕራይዝ እንደሚያደርጓቸው ቃል ገቡ። እናም ግን ደግሞ ቀለበቱን ምን አይነት እንደሆነ እንዴት እንደሆነ ሰኒ እንድትጨመርበት እኛ ቀለበት ስንሰጣቸው እነሱ ደግሞ በምትኩ ቆንጆ ቆንጆ ልጆችን ይሰጡናል በማለትም ተወያዩ። እናም ይህ ናሆሜ እናት እንግዲህ ልጅ አትወልዱም እያለች ትጨቃጨቃለች። ከዛም ናሆሜ ደግሞ ልጅ እኮ የፈጣሪ ስጦታ ነው ጭቃ አይደለም አድቦል ብለን አንሰራው እያለ እናቱን ይሸውዷታል። እሷ እንቢ ያለች መስሏታል፣ ግን የልብ ህመም መኖሩን አታውቅም። ኪራ እንግዲህ ለናሆም እናት መሩ የልብ ኬስ እንዳለባት ለመንገርም ቃል ገባ። እሱ እንደሚያሳምናትም ነገረው። እኔን እኮ ትሰማኛለች አለ ኪራ። የኪራና የጽናት ፍቅር የመሩን በጣም እጅግ ያስደስታል። ግን ሁላቸውም በዚህ ነገር ፍቅር ይበላሽባል። በዚህ ነገር እንዴ ይሆን ይሆን እያሉ ቢዚ ናቸው። መሩ ደግሞ ግን ብያለ እዛ እናቴ ጋ ለጥፋ ብላ ለሰኒ ነገረቻት። ሰኒ ደግሞ ያምሻል፣ እንዳንቺ አሁን በተሳሳተ ውሳኔ ከዚህ ቤት ብትጠፊ ናሆማንም ቤተሰቦችንም በጣም ትጎጃቸውና ታጫለሽ። አርፈሽ እዚሁ ቁጭ ብለሽ የሚመጣውን ተቀበይ፣ መጋፈጥን ለመጪ አለቻት። አንዳንድ ጊዜ ጥሩ ጓደኛ ምሰሶ ነው ይባላልና፣ ሲደክም ታበረታለች። ሰኒ ሁላቸውንም እሷንም እንደዛው። እንግዲህ በጣም በሚገርም ሁኔታ ሁሉም ከተረዳዱ በኋላ አሁን ለኪራ መነገር እንዳለበት ጽናት ብታቅማማም ሁላቸውም ወስነው ነበር። ግን ደግሞ በጣም አስቸጋሪና ከባድ ሆኖባታል ለሱ። እናቴ ካንሰር ሕመምተኛ ናት ብላ መናገሯ ለእሷ ታቅማ በላይ ነው። እናም ይሄ ነገር ደግሞ እንዴት ይሆናል፣ ምን ማድረግ አለብኝ እያለች ትጨናነቃለች። አሁን ግን ምንም ቢመጣ ምንም ድጋሚ ፍቅሬን ማበላሸት አልፈልግም፣ ደስታዬንም ማጥፋት አልፈልግም ለኪራ ቀስ ብዬ ነገረዋለሁ ብላ መሮንና ሰኒን አሳመነቻቸው። ግን ኪራ ከዛ በፊት ጽናት የምታወራውን ስልክ በመከታተል አሁንም ሌላ ነገር እንደጠነሰሰችለት ያወቀ መሰለው። እናም እሷን የሚያጣት መሰለው። ከሷ ውጪ ተለይቼ ህይወት ባዶ ነው እያለም ይገኛል። ሲከተል እንግዲህ ሐሴት ደውላ ደግሞ ኬራን እህቱ እህቷ ሰርግ ላይ እንዲገኝ ጠየቀችው። ኪራ አሁን በጣም ተበሳጭ እሺ በቃ በኋላ ደውልልሻለሁ፣ ሐሴት አላት። እሺ ጽናት ገባችበት። ከዛም ማለት ይቅርታ አድርግልኝ ስትለውም እንዴ ሐሴት አንቺ ደግሞ ስንት ጊዜ ይቅርታ አደረግኩልሽ? በቃ ይቅርታ አድርጌልሻለሁ። አሁን ለማውራት አልተመቸኝም ሲላት፣ ለምን አለች። አይ ለማውራት አልተመቸኝም ሌላ ጊዜ አላት። ከዛም አሁን ፂ በቀናትን ጨርጨር አለች። ከዛም ለምን ደውለችልህ? አለችው መቀናቱ ነው አለ። አየሽ እንደዚህ ያስቀናል አላት። አዎ ለምን አልቀናም? እኔ ነኝ የምቀናው፣ በማለትም ም ተሽኮረመመች። ከዛም ሌሉሻ ሴት እህቷ ልታገባ ነው ሰርግ ጠርታኛለች አላት። ጭራሽ ብላ እንደመቅናትም አለች። እናም አትቅኚ፣ እኔ ያንችን ያንችን በማለትም አሳምኗት ደስ በሚል ሁኔታ ጊዜያቸውን አሳለፉ። ወደፊት ግን ምንድነው የሚገጥማቸው? ሁለቱ ተግባብተው ችግራቸውን ጽናትም ደግሞ እውነቱን አውጥታ ባለመናገሯ አሁንም ሌላ ጦስ ይመጣባታል። ግን ናሆሚ ከኪራ ጎን ነው፣ ምክንያቱም መሩ እውነቱን ስለነገረችው ናሆሚ ኪራ ቢበሳጭና መጥፎ ውሳኔ ቢወስንም አሁን ጽናት እየተሰቃየች የነበረችው ለሌላ ብላ ሳይሆን ለኪራ ብላ እንደሆነ ገብቶታልም ተረድቶታልም። ስለዚህ የሁለቱ ህይወት አንድ እንደሆን ትግል የሚያደርጉ ይመስለኛል። መሩና ናሆሜ ደግሞ አብዛኞቻችሁ ይለያያሉ እያልን ነው። ቻናሉን ሰብስክራይብ